አሰላሙአለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ያ የአሚናቲ ቻናል ቤተሰቦች፣ ሰላም እንዴት ናችሁ? ከኔም ሰላም አልሐምዱሊላህ። ዛሬም እንደተለመደው የትራስ ልብስ ይዤላችሁ መጥቻለሁኝ። በቅድሚያ ለቻናል አዲስ የሚሆኑ ሰዎች ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። ዛሬ ደግሞ በአረቢያ መንግስት ጥቅ በቀይ የሚከላል ሙሉ ማች ነው ይዤላችሁ መጣሁ። ከነ መጋረጃ ከነ አባ ምንጣፉ ከነ ማለት ነው እናንተ በፈለጋችሁት ብዛት ማዘዝ ትችላላችሁ። የዛሬ እንግዲህ ቀይ ቡኒ ነው። ዘርፉም እንደምታዩት በቪዘርፍን የተሰራው ቀይ ቡኒ ነጭ ጣልጣል ያለበት ትኪት ያለ ጨርቅ ነው። ይህንን ጥንካሬውን ከዚህ በፊትም እነግራችኋለን። በየቤታችሁም ያለ ታቁታላችሁ ማለት ነው። ከጀርባም ተመሳሳይ ከለማች ተጠቅመንለታል። በጣም ነው የሚያምረው። ቀይ ቡኒ ለቤት ድምቀት ነው ማለት ነው። የምሰ ብጫና እንደዚህ እንደምታዩት በጣም ያምራል። የፍራሽም እንደምታዩት እንደዚህ ነው ያምራል ማለት ነው። እዚህ ጋር ተከያለው ተከያለው ማለት ነው። እስፖንጁን ያው ብዙ ጊዜ እናሳያቸዋለን። ተከያውን አንደኛ ተከያ ነው። አንደኛ ቆንጆ ነው። እንደዚህ ነው። አንዴ ካሰራችሁ እነዚህ ራሶቹ ቅያሬ ማሰራት ነው ማለት ነው። እዚህ ስለሆነ የዚህ ጋር መጋረጃ አለው። የፍሬንች ደሩም መጋረጃ ነው። እናንተ በፈለጋችሁ ሳይዝ ለበር፣ ለመስኮት ለፍሬንችደር ማዘዝ ትችላላችሁ። እዚህ ጋር አንድ ተከፋች እንደዚያ ሲዘነዋል። በዚህ ጋር አንድ አለ። እናንተ በፈለጋችሁ ሳይዝ ማዘዝ ትችላላችሁ። እዚ ጋር ደግሞ አባ ምጣፋለች፣ ትንሽ ናት። እናንተ በፈለጋችሁ ሳይዝ ማድረግ ትችላላችሁ። መላበሱ ይችላል። ከዛም በታች አለ ማለት ነው። እዚህ ጋር ደግሞ አንዳንድ የሰራቸው ስራፊቶች ይዤላችሁ መጥቻለሁ። ይህም እንደምታየት ቀይ ቡኒ ነው፣ ለየት ይላል። አብዛኞቻችሁ አታቁትም፣ አትለዩትም ማለት ነው። ዲዛይኑ ለየት ይላል። ይህ የሌላ ሰው ትዕዛዝ ነው ማለት ነው። ነጫዋ ትንሽ ፈታ ያለችናል። እንደምታየት በጣም ያምራል። ከጀርባም ተመሳሳይ ከላማንትኒ ነው። እዚህ ጋር ደግሞ የሻይኑ ጨርቅ አዲሱ ጨርቅ አለ ማለት ነው። በሶስት ቁልፍና እዚህ ጋር ደግሞ ለየት ባለ ሪባን የተጠቀምንለት ይህ ለየት ያለ ሪባን ነው። ሁለት ቦታ እንደዚህ እንደምታዩት ትክክት አድርጎታል ማለት ነው። ማዘዝ የምትፈልጉ ይህም የተለያየ ከለር አለው ዲዛይንም እንደዛው ማዘዝ ትችላላችሁ። እዚህም ጋር ሌላ የመዲስ ጨርቅ አለ ብሉ ብላ ከለር ነው። ይሄንን ደግሞ ለየት ባለ በሸክላ ዘርፍ ነው፣ በወርቃማ ዘርፍ ነው ያደረግንለት። ድምቀት ሰጥቶታል እንደምታዩት። አብዛኛውን ጊዜ የምናደርገው በሲልበር በነጭ ዘርፍ ነበረ። ይህንን ደግሞ በወርቃማ ለየት እንዲል አድርገን ሰርተነዋል። እናንተ ፍላጎት እንሰራላችኋለን። አድራሻችን ወሎ ከሚሴ ነው። ማዘዝ የምትፈልጉ በአለም እየደረሰ ስለሆነ ለቤታችሁ ለቤተሰቦቻችሁ ማሰራት ማዘዝ የምትፈልጉ ሰዎች ቀደም ቀደም እያላችሁ ዘዙን። እንዲሁም ደግሞ ለአረፋ ለቤተሰቦቻችሁ፣ ሌላም ነገር ማዘዝ የሚፈልጉ ሰዎች አብራችሁ ዘዙን። ገዛዝተን እንልክላችኋለን። ቪዲዮውን እስከ መጨረሻ ያዩት፣ ከወደዳችሁት ላይክ ሰብስክራይብ አድርጉ። በቀጣይ ቪዲዮ ሲ ሰላም